ኢትዮጵያ በጀግኖች ልጆቿ ተጋድሎ በከፈለችው መስዋዕትነት ለጠላቶቿ ያልተደፈረች ዳር ድንበሯን ያስከበረችና ለሰንደቅ ዓላማዋም ክብር የተዋደቀች ሀገር ነች። ይኸው የሰንደቅ ዓላማ ተጋድሎ ለነፃነት የተከፈለ በመሆኑ በዜጎቿ ዘንድ ልዩ ትኩረት ይሰጠዋል። እኛ ኢትዮጵያውያን ሀገርን፣ ዳር ድንበርንና ክብሩን ለማስጠበቅ ዳምና ላባቸውን አፍሶ አጥንታቸውን ከስክሶ ያስከበሩ ነፃነት ሉዓላዊ ሀገር ናት። እኛ ኢትዮጵያውያን ሉዓላዊ ሀገርነታችንን እያስጠበቅ ነው በዚህ ሰንደቅ ዓላማ ስር ሆነን ነው። ሰንደቅ ዓላማ ለኢትዮጵያ ብቻ ሳይሆን ለሌሎች ነፃነት ያላገኙ ጥቁር ሕዝቦች ዘንድም ከፍተኛ አድናቆትን ያስገኘና ለሌሎች ሀገሮችም ተስፋ የጫረ ትልቅ የፍንጣቂ ብርሃን ነው ብለን መውሰድ ይቻላል። በመሆኑም እኛ ሰንደቅ ዓላማን ሁል ጊዜ ስናከብር በተለይ ደግሞ ለእኛ ለመከላከያ ሰራዊት የሀገራችን ህዝባዊነትና ህዝባዊና ሉዓላዊነትን አንድነቷን ህብረ ብሔራዊነቷን እንዲጠበቅ ልዩ መለያ የሆነው ሰንደቅ ዓላማችን ሁል ጊዜ የምናዘክረውና የምናከብረው በመሆኑ በተለይለኛ መከላከያ ሰራዊት ትልቅ ትርጉም አለው። ልጆቿ በሚሰማሩበት ሁሉ ይህንኑ የነፃነት አርማ የሆነውን ሰንደቅ ዓላማ በዓለም አደባባይ በማውለብለብና ሉዓላዊነቷን በማስከበር ድል እየተቀዳጁ ጀግንነታቸውን እያሳዩበት ይገኛሉ። ከኢቲቪ አዲስ ቀን ጋር ቆይታ ያደረጉት የመከላከያ ዋር ኮሌጅ ዋና አዛዥ ሜጀር ጄኔራል ቡልቲ ታደሰ ሰንደቅ ዓላማ ኢትዮጵያውያን የሀገራቸውን ዳር ድንበር ለማስከበር መስዋዕትነት እየከፈሉበት መሆኑን ይናገራሉ። መከላከያ ሰራዊታችን የሉዓላዊነትን መጠበቅ ብቻም ሳይሆን አካባቢያችንን፣ የቀጠናውን የኃይል ሚዛን እንድጠበቅ፣ ጸረ ሰላም ኃይሎች ሀገራችን አካባቢያችን ላይ እንዳይቃጡብን ይህን የሚቃጡ ከሆነና የሚዋጉ ከሆነ ደግሞ ከሩቅ ለማስቀረት የሚያስፈልገው ነው ከሆነ ደግሞ ሁሉም መስዋዕትነትን ከፍሎ ሀገራችንና ሰላሙን እንድጠብቅ መከላከያ ሰራዊታችን ላይ ተቀን እየሰራ ነው። ሰንደቅ ዓላማ በመከላከያ ሰራዊቱ ዘንድ ልዩ ቦታ የሚሰጠው መሆኑን የሚናገሩት ደግሞ የሰራዊቱ አባላት ናቸው። ባንዲራ ለእኛ ለዋላዊነታችን ነው። የራሳችን መንግስት አለን፣ የራሳችን ሚሊተሪ አለን። የትን በሄድክበት ቦታ ላይ የአሶኳ ኢትዮጵያዊ ነው እንጂ አሜሪካዊ ነው አትባልም፣ ባንዲራ ካለ ማለት ያ ወታደር ደግሞ ሲባል እንደምታየው በቀኛ እጃችን ላይ ያለው ባንዲራችን። ያን ያህል ነው ለባንዲራችን ያለን ክብር። እናም ይሄ ነው። መከላከያና ሰንደቅ ዓላማ የሚለያዩ ነገሮች አይደሉም። አንዱ ሲጠራ አንዱም ተከትሎት መሄድ ነው። አገር ሲጠራ፣ ሰንደቅ ዓላማ ሲጠራ መከላከያ ሰራዊትም አብሮ ይጠራል። መከላከያ ሰራዊት ሲጠራ ደግሞ ሀገርም ሰንደቅ ዓላማ አብረው እንዲውለበለብ ከፍ ብሎ እንዲሰቀል የሚያስችል ደሙን መስዋዕት አድርጎ ህይወቱን ምንም ሳይሰስት በኃላፊነት የተለያዩ ኃላፊነቶችን በመወጣትም ሪስክ ውስጥ በመግባትም ህይወቱን ደሙንም እየገበረ የሀገራችን ሰንደቅ ዓላማ ከፍ ከማድረግ አንጻር ነው ዋናው የመከላከያ ስርት ተግባሩና አንዱን አንዱን ነጣጥለን ልንይዘው የምንችላቸው ነገሮች አይደሉም። መከላከያ እና ሰንደቅ ዓላማ ማለት የሀገር ቃልክዳን ክዳን ማለት ነው። የሀገራችን ቃል ክዳን ገብተን የሀገራችን መገላገል ፍቃደኛ መሆናችን ማለት ነው። ሰንደቅ ዓላማን ሳነሳ ሰራዊትን ልለይ አልችልም። ያው እኔም የሰራዊት አባል ስለሆንኩኝ ሰንደቅ ዓላማዬን ምንጊዜም በቀኝ ክንዴ አድርጌ ጀግንነቴን፣ ሉዓላዊነቴን፣ የሀገር ፍቅር ስሜቴን የምገልጽበት በተለይ ደግሞ በተለያዩ የአውደ ውጊያዎች ተልዕኮ ሲሰጠኝ ያንን ተልዕኮ በድል ፈጽሜ ወደ ጦር ካምፔ ሊሆን ይችላል፣ እዛው ድል በፈጸምኩበት ስፍራም ሊሆን ይችላል። ከፍ አድርጌ የማስበው እማውለበልበው ሰንደቅ ዓላማ ይህን ነው። ስለዚህ እኔና ሰንደቅ ዓላማ፣ እኔና የሀገር መከላከያ ሰራዊት፣ እኔና አየር ኃይል የተጎራረስን ምንጊዜ ማንነጣጠል የአንድ ስም ያለንን ማለት ነው። ኢትዮጵያውያን መስዋዕትነት ለተከፈለበት ሰንደቅ ዓላማ ክብር ሊሰጡ እንደሚገባም ተገልጿል።